የምታቁት እዚህ ሚዲያ ላይ አውጥቼ ልናገር ይቅርና ለሽማግሌዎቹ ሊያስታርቁን ላሉት ልጆች ራሱ የተናገርኩት ያው ለመፍረድ እንዲያመቻቸው ነው አለ። ምክንያቱም አንድ ሰው ለመታረቅ ሲል ግዴታ ለሽማግሌ በደላቸውን ይናገራሉ። እዛ ጋር ብቻ ነው የተናገርኩት ነው ያለው ከዚህም በፊትም ሆነ ወደፊትም እኔ እና እሷ የተጣላንበትን ሚስጥር እዚህ ጋር ሚዲያ ላይ አውጥቼ የምናገር ሰው አይደለሁም። እሷ ግን የተጣላንበትን ነገር አውጥቶ ሊናገር ነው፣ አሳልፎ ሊሰጠኝ ነው ብላ ያለ የሌለው ውሸት ወጥታ ተናገረች። ኢቨን እንኳን ዩቱብ ቻናሏን ልትሸጥበት ያለችው ምክንያት በሱ እንደሆነ አድርጋ ነው የተናገረችው። ዩቲብ ቻናሏን ግዙይ ብላ የወጣችው እኮ ከሱ ጋር ከተጣሉ ከስንት ጊዜ በኋላ ነው። በነገራችን ላይ ዩቱብዋንም ልሸጥ አይደለም የመጣችው ከአማዳም ቀማሞች ብር ልትበላ። ምክንያቱም እንደዚህ አይነት ብር ለምዳለቻ በሰውን በመርዳት ምናምን፣ እንደዚህ የሰው ገንዘብ የሚበሉ ልጆች ሁሉ የሚጠማቸዋል ሁሉ የሰው ብር ይፈልጋሉ። እና እቺ ልጅ በጣም ገንዘብ ወዳድ ናት። ለገንዘብ ስትል ማታደርገው ነገር የላትም። በነገራችን ላይ ማለት ነው ብዙ ውሸቶችን የዋሸችው በ55 ፐርሰንት ለመካፈል ነበር ወደ ስራው የገባ ነው ብላለች እሷ ገብታ እንዳሻንጉሊት እዚህ ጋ ትገባለች ቪዲዮ ላይ ቪዲዮውን ኤዲት የሚያደርገው ታምሌል የሚሰራው ታይትል የሚጽፈው ማስታወቂያ የሚያስገባው ብዙውን ነገር የሚያደርገው እሱ ነው እሷ ብቻ አንድ ጊዜ ካሜራ ተደቅኖ ግቢ ስትባል ስለገባች 50 ፐርሰንት ይሄ ውሸት ነው ሲጀመር 50%ን ነው የወስጄ 50%ን ደግሞ እኩል እንካፈላለን 25 25% ነው ያልኳት፣ ብሏል ማለት ነው። እንግዲህ የተገናኙትም በስራ እንደሆነ እሱም ተናግሯል። ግን በዚህ ደረጃ የሄደችበት መንገድ በጣም ያስጠላል። አሁን እቺ ልጅ ከአህሙ ከራቀች በኋላ ሁኔታዋ ሁላ በጣም ተቀይሯል። ሰውም እየጠላት ያለው በዛ ሁኔታዋ ነው። በጣም ተበላሽታል። ቲክቶክ ላይ ስጨፍር ነው የምትውለው። 30 ወንድ ጋር ስትለጠፍ ነው የምትውለው አንዳንዴ ሃይማኖተኛን እንድነኛንን የምትሉ ሰዎች እዚህ ጋ ትመጡና ቃለ ረሱል እንዲህ ብሎ እንዲህ ብሎ እንዲህ ብሎ ትላላችሁ እናንተ ግን ውስጣችሁ ዜሮ ቃለ ረሱል ከሆነ የምታውቁት እስኪ ተግብሩት በተግባር አሳዩን ቲክቶክ ላይ እየሄድሽ ስትለጣጠፊ ማንም ጋር ስጨፍሪ የሆነ ሰው ላንቺ ያለው አመለካከት አሁን ላይ ወርዷል በምታደርጊው ነገር ከአሙ ጋር ከተለይሽ በኋላ በጣም ረቀሻል እና እሱን ለማ ለማስጠላት አንቺ ራስሽን ለማስወደድ ያደረግሽው መንገድ አልተሳካልሽም። በነገርሽ ላይ ይህን ሁሉ ከመናገርሽ በፊት አርፈሽ እሱ የሚለቀውን ቪዲዮ አይተሽ ለመናገር መልስ ለመስጠት ትችይ ነበር። ግን አንቺ ሳይቀድሞ ይልቅደም ራሴን ላውጣ ያንኛውን ጉድ ሳያወጣብኝ እኔ ዝጋ ላስጠቁረው ብለሽ ነበር የሄድሽው፣ ግን ደግሞ አይደለም። በነገራችን ላይ አህሞ አላህ ይወድሃል። እንኳንም ተገላገልካት። ይች ለሶፊ ያልሆነች ለማንም አትሆንም። እውነት ነው ምላችሁ፣ ብዙዎቻችሁ አቶጃት ምናምን እኔ ሁሉንም አውቃቸው ሚዲያ ላይ ነው። ሁሉም የአሄራ እህቴ የአሄራ ወንድሞቼ ናቸው። ግን በምናየው ልክ እነሱ በሚያሳዩ ልክ ስንፈርድ ጥፋተኛ ናት። ቢያንስ ቪዲዮውን እስኪለቅ ድረስ መቸኮል አልነበረባትም። ምን ይላል ምን ሊናገር ነው ብላ አዳምጣ መልስ መስጠት ትችል ነበረ። እሷ ያወራችሁ ሌላ እሱ ያወራው ሌላ። በጣም ነው የሚያሳዝነው። በዚህ ልክ ብዙ ነገር አብራችሁ ያሳለፋችሁ ወንድምና እህትም ሆነ በፍቅርም ዙሪያ አብራችሁ ያሳለፋችሁ ልጆች ናቸው። ብትደባበቁ ምን አለበት? እሱ ይው ደብቆልሻል። በየትኛውም ሁኔታ ጓደኛ ስትይዙ በፍቅራችሁ ጊዜ ያወራችሁትን በሰላሙ ጊዜ ያወራችሁትን የሆነ ክፍተት ሲፈጠር ራሳችሁን ነፃ ለማውጣት የዛን ሰው ሚስጥር ለማውጣት አትቸኩሉ። በጣም ጥፋተኛ ነሽ በነገርሽ ላይ እና ይቅርብሽ፣ ወደ ራስሽ ተመለሽ። እውነት ነውም ልሽ ከአህሙ ከተለየሽ በኋላ እንጂ በጣም ተበላሽ ተሻል። እዛ ጋ ልጥፍ፣ እዚ ጋ ልጥፍ፣ ቲክቶክ ላይ መጨፈር ምናምን። ሰውም እየሰደበሽ ያለው ላንቺ ያለው አመለካከት የወረደው በምታደርጊ ነገር ነው ማለት ነው እና በወንድ ልጅ የተበደለች በትዳር የተገፋች ሴት ከወንድ ልጅ ጋር በዚህ ልክ አትላከክም። አላወቅም እውነት አንቺ ወንድ ልጅ በድሎሽ ቢሆን እነዛ ባሎችሽ በድለውሽ ቢሆን በዚህ ልክ ከወንድ ጋር አትለጠፊም ግን ምንድነው አንቺ የጥቅም ሰው ስለሆንሽ ነው ጥቅመኛ እንደሆንሽ ነው እኔ የተረዳሁት ማለት ነው እና የመሰለኝን አስተያየት ሰጥቻለሁ እንግዲህ ውድ ቤተሰቦች እናንተ አስተያየታችሁን ማስቀመጥ ትችላላችሁ ማለት ነው ሶፍዬም አላ ያሽርሽ ራስሽን ጠብቂ አትበሳጭ ማለት ወዳለው ለዛሬ ጀላቸው ምጣጤ ነው